እንዴት አላችሁ ተወዳጆች ዛሬ በዚህ ቪዲዮ በባሌ ጎባ በአዲስ መልኩ እየተሠራ የሚገኘውን ወደ ባቱ ተራራ ሁለተኛ ደረጃ ትምህርት ቤት ስንሄድ የምንሻገርበትን የተጎና ወንዝ በድልድይ አቋርጦ የሚሄደውን ባቱ ትምህርት ቤትን አልፎ ማዶ አራዳ የቅዳሜ ገበያን መሐል ለመሐል ሰንጥቆ ወደ አለው ሽሄ ቀጥሎም በርበሬ ድረስ የሚዘልቀውን አስፋልት መንገድ አሳያችኋለሁ ትናንት ዳር አንድ ቀን 2018 ዓመተ ምህረት ከጎባ ወደ አዲስ አበባ ጉዞ እያደረግኩኝ በነበረበት ወቅት ባሌ ጎባ ባቱ ተራራ ሁለተኛ ደረጃ ትምህርት ቤት ተገኝቼ የተነሳሁትን ፎቶ ፌስቡክ ገፄ ላይ እኔ በዚህ ትምህርት ቤት የተማርኩበትን ዓመተ ምህረት በመጥቀስ ከለጠፍኩት በኋላ በዚህ ትምህርት ቤት የተማራችሁ እናንተም በስንት ዓመተ ምህረት ስንተኛ ክፍል እንደተማራችሁና ልዩ ትዝታ ያላችሁ በኮሜንት ላይ አስቀምጡልኝ ባልኩት መሰረት፣ በርካታ ከ1950ዎቹ ዓመተ ምህረት ጀምሮ በዚሁ ትምህርት ቤት የተማሩና ልዩ ትዝታ ያላቸው ታሪካዊ ሰዎች ትዝታቸውንና ቢሆን ብናደርግ ብለው የሚያስቡትን ምኞታቸውን ጭምር አስፍረው ስመለከት ቪዲዮውን እያያችሁ ከተሰጡት ኮሜንቶች መካከል ትኩረት የሚሳቡትን የተወሰኑትን ብቻ ወደ እናንተ ላደርስ ወደድኩ። ከለጠፍኳቸው ከባቱ ትምህርት ቤት ፎቶዎች በታች ሰፍረው ከተቀመጡት ከሁለት መቶ አምሳ በላይ ኮሜንቶች መካከል በዘመኑ ርዝማኔ አንደኛ ሆኖ ከተቀመጠው የ1950ዎቹ ሀሳቦች ልጀምር። አቶ ካሱ ዘውዴ ይባላሉ ከ1952 እስከ 1960 ዓ ም ከአራተኛ እስከ 11ኛ ክፍል ተምሬበታለሁ። በዚያን ጊዜ ከ9 እስከ 12 እንጨቱ ቤትና ከ7 እስከ ስምንተኛ ክፍል ወደ ፈረስ መጋለቢያን አቅጣጫ ያለው ግንብ ብቻ ነበሩ ሙሉውን አገልግሎት የሚሰጡት፣ ብለው ትዝታቸውን አስፍረውልን ተመለከትኩ። ዓመተ ምረቱን ሳሰላው ቢያንስ ስልሳ ስድስት ዓመታት ወደ ኋላ የሚመልሰንን ታሪክ የሚነግሩን በቦታው የነበሩና የተማሩ አባት እንዳሉ ሳውቅ እሳቸውን እንዴት ማግኘት እንዳለብን ጭምር የቤት ስራ ተቀብዬ ሳልጨርስ በ19 ሰባዎቹ በባቱ ተራራ ትምህርት ቤት የተማሩት አቶ አየለ ኤጀሬ ከወደ አዳማ እኔም በባቱ ተራራ ሁለተኛ ደረጃ ትምህርት ቤት በ1971 ዓ ም ከሰባተኛ ክፍል ጀምሬ እስከ 1976 ዓ ም ተምሬበት 12ተኛ ክፍልን ተፈትኜበት ተሰናበትኩት። ሰባተኛ ክፍልን በኦልድ ቢውልዲንግ፣ ሰባተኛ ኤ፣ ስምንተኛ ቢ፣ ከዚያም በዘመናዊው ወደ መውጫ በር ባለው ክፍል ዘጠነኛ ኤ፣ አስረኛ ኤ፣ አስራ አንደኛ ቢ፣ አስራ ሁለተኛ ኤ ነበር የተማርኩት ከሁሉ የማረሳው ይላሉ። ጋሽ ተስፋ ምረት ሙዚቃ ያስተምሩበት የነበረው ሳይቤሪያ የሚባለው ህንፃ ነው። በድንጋይ ዳቦ ዘመን የተገነባ ይመስል በድንጋይ ብቻ ያን የመሰለ ህንፃ ህንፃ መገንባት ይደንቃል። አሁን ዘመናዊ ህንፃ ተገንብቶ ስንት ዓመት በሰላም ይቆይ ይሆን ብለው ይጠይቁና እባካችሁ ለምን የኋሊት ታስኬዱኛ ያላችሁ ግን ደግሞ ይህን ታሪክ ስላስታወሳችሁኝ እጅግ በጣም አመሰግናለሁ። መምህራኖቼ ጋሽ መሐመድ አብዱላሂ ማትስ ቲቸር፣ ደንቦስኮና ሚስ ደንቦስኮ ኮሜርሽያል ማትስ፣ ጋሽ ልመንህ አማርኛ፣ ጋሽ መሐሪ፣ ጋሽ ውብሸት፣ አቶ ከተማ ዩኒት ሊደር፣ አቶ አሰፋ ባሁምና ዳይሬክተራችን ወዘተ፣ ብቻ ለትዝታ ይበቃል። አታስከፉን። በቃ አልቻልኩም። እስቲ እውነት ትምህርት ቤታችንን እንወዳለን የምትሉ ፕሮግራም ይዘን በሕይወት ያለን እንገናኝና የሌሉትን እናስታውስ፣ በሕይወት ያለን ደግሞ ተገናኝተን እንተዋወቅ። እስኪ ጀግና ቆራጥ የሆነ እሺ ይበል። ቻው፣ እኔ አለው አየለ ኤጀሬ ነኝ ከአዳማ ብለው ከተሰናበቱ በኋላ አረካ ብለው መሰለኝ በሌላ ኮሜንት ተመለሱና ዘባሌ ብለው ጠርተው እባክህን የቴሌግራም ቻናል ክፈትና ሁሉም ይወያይበት፣ በሕይወት ሳለን ታሪክን ሥራ በማለት ሌላ የቤት ስራ ሰጡኝ። ረዘም ያለ እድሜ ያስቆጠሩትን ትዝታዎች ለመፈለግ የሞባይሌን ስክሪን ስጭር፣ ፓስቲና ቆቆር ከሻይ ጋር የበላውበትን ቤት ያስታወሰኝ አንድ ኮሜንት ላልፈው አልቻልኩም። አብርሃም አጎናፈር እንዲህ ጽፎታል። ከ1994-1997 9-12 ተምር ያለው የስንታየው ሻይ ቤት ትዝ አለች ሲለኝ ቀላል ቀላል አስታውሳለሁ አልኳ። መልሴ ላይ በኮሜንት አሁንም 1960ዎቹ ላይ ከተማሩት አንዱ ጀማል አህመድ እኔ ደግሞ 1963ና 64 ዓመተ ምህረትን ሰባተኛና ስምንተኛን 1965ና 66 ዓ ምትን ዘጠነኛና 10 ተምሬበታለሁ። 1967 1967ና 68 ዓ ምትን እድገት በህብረት ኮኮሳ ወረዳ ዘምቼ 1969 እና 70 ዓ ምትን 11 እና 12 ን ከዘመቻ በኋላ ተምሬበት በሰባ ዓመተ ምህረት ማትሪክን ተፈትኜ የጨረስኩበት ትምህርት ቤቴ ነበር በማለት ጽፈዋ ነበብኩ? ገንዘብ ወልደ ሰንበት ደግሞ የተማረችበትን ዓመተ ምህረት ሳትጠቅስ እናመሰግናለን የተጎና ድልድይ ተሠራ ይሆን እግረ መንገድህን ብታሳየን እግዚአብሔር ቢፈቅድ ባቱ ተራራ አራዳ ትምህርት ቤት ጀማሪ ሚጫ ነጋዴ ሰፈር ምናልባት አንድ ዘመን አስታውሰን የማደስ አቅም ሲኖረን በተራ እናድሰው ይሆናል ምኞት መልካም ነው እንወዳችኋለን ብላናለች ሁሉንም ኮሜንቶች ብዳስሳቸው ደስ ባለኝ፣ ግን አይዘለቅም። እናንተ ገብታችሁ አንብቧቸው። እነማን ሀሳብ እንደጻፉም ፕሮፋይሎቻቸውን ተመልከቱና ተዋውቋቸው። እኔ ግን እንደ ማጠቃለያ ሁለት ኮሜንቶችን ልጨምር። አሁንም ወደ 1960ዎቹ ልወስዳችሁ ተገደድኩ። በፌስቡክ ስማቸው ጊሻይ ጊሻ የተባሉ አቶ ሽመልስ ወርቅነህ አዝማች ደግልሃን ይባል በነበረበት ወቅት እንደ ኢትዮጵያ ዘመን አቆጣጠር ከ1960 እስከ 1964 ከዘጠነኛ እስከ 12ኛ ክፍል ተምሬበታለሁ። አሮጌው ህንፃ ፊት ለፊት በነበረው መድረክ ላይ ሙዚቃ ሞዝቅ ያለው በአስተማሪዎቼ በቅጽል ስሙ አለቃዬ ጋሼ ስዩም የውርቂቱ ከህንዶች ሚስተር ሰልተንቢይ ከፊሊፒኖ ሚስተር ኦርቴጋ አሜሪካዊው ደግሞ ሚስተር ካርል ነበሩ። በእረፍት ሰዓት ከግቢው ውጪ ፊት ለፊት አንድ ሙቀስቀስና አንድ ሻይ በ10 ሳንቲም ገዝቼ ተዝናንችበታለሁ። የስፖርት ጋዜጠኛም ሆኜ አዝናንቼበታለሁ። የመጀመሪያ ገርል ፍሬንዴን እንዳይነኩብኝ ዘብ ቆሜ ጠብቄበታለሁ። እረ፣ ስንቱ ትዝታ ይንቀሰቀስክብኝ። ይህን ለማካፈል እድሜ ለሰጠኝ ፈጣሪ ታላቅ ምስጋና ይግባው ብለው አስፍረው ነበርና እኔም ፎቶውን በመለጠፌ የስንት ሰው ትዝታ እንደቀሰቀስኩና ብዙ ሰው እንድተዋወቅ እድል የፈጠረልኝም አጋጣሚ መሆኑን አስቤ ደስ ተሰኘውና እግዚአብሔርን አመሰገንኩት። በመጨረሻም ይህ የባቱ ተራራ ትምህርት ቤት ጉዳይ ከ1950ዎቹ አሁን እየተማሩ እስካሉት ድረስ ብዙ ትዝታና ታሪክ የያዘ መሆኑን ለማሳሰብ እንዲያግዘኝ በዚህ ዘመን እየተማሩ ካሉት መካከል የተሰጠ አንድ ኮሜንት ላካፍላችሁና ላጠቃል። ሄርሜላ አወል ትባላለች። እንዲህ አለች። እኛም እየተማርንበት ነው። ታላላቆቻችን የተማሩበት ትምህርት ቤት በመሆኑ ትልቅ ደስታ ይሰማኛል። ሁሉም ነገር በባቱ ተራራ ትምህርት ቤት ደስ ይላል። አዎ ታሪክ የትውልድ ቅብብሎች እንደመሆኑ መጠን ይህን ግዙፍ ታሪክ ስለያዘው ትምህርት ቤት ጉዳይ ከትውስታ የተሻገረ ታሪካዊ ስራ መስራት ይቻል ዘንድ በየቦታው ያላችሁ ትውስታችሁን ያጋራችሁን ሁላችሁ በደንብ አስቡበት። መደረግና መሆን የሚገባው ነገር በጊዜው ይሆናል ይደረጋልን አመሰግናለሁ።